የእስራኤልን የኒኩሌር ጦር መሳሪያ ግንባታ ለዓለም ያጋለጠው ሞርዴካይ ማን ነው? እስራኤል ከአስር ቀናት በፊት የከፈተችውን ያልተጠበቀ ጥቃት የኢራንን የኒኩሌር መርሃ ግብር አከርካሪውን የመጣ በሚል ነበር ጠቅላይ ሚኒስትር በናይ ሁኔታ ነው የገለጹት። ጠቅላይ ሚኒስትሩ በዚህ አገራቸው የከፈተችው ጥቃት ኢላማ ያደረገው የኢራን የኒኩሌር ጊዞታዎች እንደሆነ ለማሳየት ሞክረዋል። ኢራን የኒክሌር ማበልጸጊያዋ ፕሮግራሟ ለሰላማዊ አገልግሎት ነው ብትልም እስራኤል ግን በድብቅ የጦር መሳሪያ እያመረተች ነው በማለት ተወቅሳታለች። የኢራን የኒክሌር ማበልጸጊያ ጥያቄ በሆነበት በአሁኑ ወቅት እስራኤልን የተመለከተ ጥያቄ መነሳቱ አልቀረም። እስራኤል የኒክሌር ጦር መሳሪያ አላት የሚባለው አታረጋግጥም፣ ወይም አትክድም። ሆኖም አለም እስራኤል የኒክሌር መጠሮ መሳሪያ እንዳላት በሰፊው ያምናል። ለዚህም ምክንያቱ አንድ ሰው ነው። ግለሰቡ ከአራት አስርተ ዓመታት በፊት እስራኤል በድብቅ ስታከናወኑ የነበረውን የኒኩሌር የጦር መሳሪያ ግንባታ ለዓለም አጋልጧል። ግለሰቡ ይህንን ሲያደርግ ያለ መስዋዕትነት አይደለም። ለሁለት አስርተ ዓመታት በእስር ማቋል። ወቅቱ መስከረም 25 1979 ዓም ነበር። የብሪታንያው ዘ ሰንዳይ ታይምስ ጋዜጣ የእስራኤል የኒኩሌር የጦር መሳሪያ ሚስጥር ሲጋለጥ በሚል ርዕስ በርካቶችን ያስደመመ አንድ ዘገባ አተመ። የዚህ ዘገባ ምንጭ እስራኤላዊ የኒኩሌር ቴክኒሽያን ሞርዴካይ ቫኑን ነው። ሞርደካይ በርካቶች ይጠራጠሩ የነበረውን የእስራኤል የኒኩሌር አቅም ከማረጋገጥ በተጨማሪ የአገሪቱ የኒኩሌር ጦር መሳሪያ መራ ግብር ከታሰበው በላይ ግዙፍ እና የላቀ መሆኑን አሳየ። ቴክኒሻኑ ከኢየሩሳሌም 150 ኪሎ ሜትር ርቀት ላይ በሚገኘው በኔጌቭ በረሃ ላይ በተቋቋመው በከፍተኛ ደረጃ ሚስጥራዊ በሆነው የዲሞን የኒኩሌር ምርምር ማዕከል ውስጥ ሰርቷል። ጋዜጣው እስራኤል በዓለም ላይ ስድስተኛው የኒኩሌር ኃይል ባለቤት ሆናለች አለ እንዲሁም እስከ 200 የሚደርሱ የአውቶማቲክ የጦር መሳሪያ ማስተኮሻ እንዳላት ዘገበ። ውጥረትና በከፍተኛ ድካም ውስጥ ነበርን። አብዛኞቹ እንዲህ አይነት ትልቅ ዘገባ ሰርተው አያውቁም ሲል የጋዜጣው ምርመራ ዘገባ ፒተር ሆኖም የነበረውን ሁኔታ ይገልጻል። ዘ ሰንዴይ ታይምስ ዘገባው መስከረም 251979 1979 ዓ ም ባተመበት በዚችኛው ዕለት እስራኤላዊ የመረጃ ምንጭ ደብዘው ጠፋ። የሰንዳይ ታይምስ ጋዜጠኛ ፒተር የኒክሌር ቴክኒሻኑን ያገኘ ከዚህ ቀደም ብሎ በናሴ ወር ላይ ነበር የተገናኙትን በአውስትራሊያዊ ከተማ ሲድኒ ነው። ፒተር ሞርዴካይን ሲያየው አካላዊ ገጽታው ሆነ ሁኔታው እንዳስገረሙ አይደብቅም። ሞርዴካይን በአካል ሳየው አጭር፣ በጣም ትንሽ ራሰበራ፣ በራስ መተማመን የሌለውና አልባሌ ልብስ የለበሰ ግለሰብ ነበር። በፍጹም የኒክሌር ሳይንቲስትነት የተላበሰ ገጽታ አልነበረውም ይላል ቴክኒሽ በዲሞና ስላየው ነገር ለዓለም ይፋ ለማድረግ በተነሳበት ውሳኔው ጸንቶም ዝርዝር መረጃዎችን አጋራ። እስራኤል በፊልስጤማውያን ላይ የምታደርሰውን በደል፣ እንዲሁም የኒውክሌር የጦር መሳሪያ መገንባቷ ተስፋ ያስቆረጠው ሞርዶካይ ስራውን ለመልቀቅ የወሰነው ከዚህ ቀደም ብሎ በነበሩ ዓመት ነበር። ቀጣዩ ቅዱም ሻንጣውን ይዞ ወደ እስያ መዞር ነበር። ሆኖም ስራውን ከመልቀቁ በፊት ወደ ኒውክሌር ጣቢያ አምርቶ በሁለት ጥቅል ፊልሞች ፎቶዎችን አነሳም። ይሄም ብቻ አይደለም። ለኒክሌር ጦር መሳሪያ ግንባታ የሚውል የራዲዮ አክቲቭ ቁሶችን ለማውጣት የሚያገለግል መሳሪያ እንዲሁም የኒክሌር ቦምብ ላቦራቶሪ ሞዴሊን ወሰደም። ካሜራ እንዴት ደብቆ እናስገባ ተመልሶ መስጠው ፊልሞችን በካልሲ ውስጥ እንደሸጎጣቸው እንዲሁም ፎቶዎችን በድብቅ በሌሊት እንዲሁም በጠዋት እንደነሳ አስገራሚ ታሪክ ነገርኝናል ጋዜጠኛው። የሰንዳይ ታይምስ አዘጋጆች የሞርድካይን ታሪክ ለማጣረት ወደ ለንደን እንዲመጣ ጠየቁት። ፍራቻ ቢያደርበትም ወደ ዩናይትድ ኪንግደም ለመብረት ተስማማ። ጋዜጣውም ከለንደን ውጭ በሚገኝ ደበቅ ባለ ሆቴል አሳረፈው። ሆኖም እረፍት አልባነት የተሰማው ቴክኒሻን ለንደን መጣ፣ በአንድ ሆቴል አረፈ። በዚህ ወቅት ነው ሁኔታዎች ግልብጣቸው ወጣው። በጎዳኖች ላይ ሲዘዋወር አንድ ሴትን አገኘ። የተወሰነ ጊዜ አይቷ ስለነበር አብሯ ሲኒማ ሄደ። እናም ይችን ሴት ማንነቷን ታውቃለህ? እውነተኛ ናት? ሲል መጠየቁን ፒተር ያስታውሳል። ፒተር ከሞርደካይ ጋር የነበረውን የመጨረሻ ንግግር ያስታውሳል። ወደ ሰሜን እንግሊዝ ለጥቂት ቀናት እሄዳለሁ፣ ምንም አልሆንም አለኝ። እኔ ምንም ነገር ብታደርግ፣ ደህንነትን እንዳውቅ በቀን ሁለት ጊዜ ደውልልኝ አልኩት ይላል። ሆኖም ከአንድ ወር በኋላ የእስራኤል መንግስት ሞርደካይ እንደታሰር አስታወቀ። ለንደን ላይ በተዋወቀ ሴት ነበር ወጥመድ ውስጥ የገባው እራሱን አስተው በጀልባ ነበር ወደ እስራኤል በድብቅ ያጓጓዙት። ሞርዶካይ ወደ እስር ቤት እየሄደ ሳለ እንዴት ከለንደን ተጠልፎ እንደተወሰደ አንዳንድ ዝርዝር መረጃዎች በእጅ መዳፍ ላይ አሰፍሮ ሲጠብቁት ለነበሩ ጋዜጠኞች በመኪናው መስኮት በኩል መዳፉን ከፍ አድርጎ አሳየ። ሞርደካይ ሊያዝ የበቃው ለንደን ላይ ቱሪስት መስላ በቀረበችው ግለሰብ ነበር። በአሜሪካ የተወለደችው ቼርሊ ቢንቶቭ ቱሪስት ሳትሆን የሙሳድ ውኪል ነበረች። ግለሰባ ሞርዶካይን አታላ አብሯት ወደ ሮም እንዲመጣ መስከረም 21 1979 ጋበዘችው። ሮም ከሄደ በኋላ ታፍኖ እንዲደነዝዝ ተደረገ። ከዚያም በኋላ ነው ወደ እስራኤል የተወሰደው። ሞርዶካይ መጋቢት 1980 በሀገር ክህደት እና በስለላ ወንጀል 18 ዓመታት ተፈርዶበት ከግማሽ በላይ የሚሆነውን ጊዜ ብቻውን ሊታሰር ተደርጓል። እየተከናወነ ያለውን ነገር ለዓለም ማሳውቅ ነው የፈለግኩት፣ ይህ የሀገር ክህደት አይደለም። የእስራኤል ፖሊሲ ባይፈቅድም ዓለምን አሳውቅ ያለው ሲል ሞርዶካይ ከእስር ቤት ሆኖ በተቀረጸ ቃለ ምልልስ ተናግሯል። ሞርደካይ መያዝ 13 1996 ዓ ም ከእስር ቢፈታም ከእስራኤል እንዲወጣ አልተፈቀደለትም። ነገር ግን የኑክሌር ሳይንቲስቱ ሞርደካይ ከእስር የተለቀቀበትን የቅርታ ሁኔታውን በመተላለፍ በተደጋጋሚ ለእስር ተደርጓል። በ ሁ1 ከመታሰሩ በፊትም በአሰራችሁኝ 18 ዓመታት ውስጥ ምንም አላገኛችሁብኝም፣ በሶስት ወር ምንም አታገኙብኝም። እስራኤል ሆይ የፈሪ በማለስ ተሰምቷል። የእስራኤል ኑክሌር አቅም በተመለከተ የቴክኒሻኑ እስኪያጋል ድረስ የቅርብ አጋሮቹ እንኳን ብዙም የሚያውቁት ጉዳይ አልነበረም። እስራኤል የኑክሌር መርሃ ግብሯን የጀመረችው በአውሮፓውያኑ 1948 እንደ ሀገር በተመሰረተች ማግስት ወዲያውኑ መሆኑ ይታሰባል። በጠላቶች እንደተከበቡ ያመኑት የእስራኤል የመጀመሪያው ጠቅላይ ሚኒስትር ዴቪድ ቤን ጉሪያ የኑክሌር መከላከያ መገንባትን ከፍተኛ ቦታ ሰጡት። ነገር ግን ግጭት በማያጠው ቀጠና የኒክሌር መሳሪያዎችን ለማምረት ወዳጆቻቸውን ማበሳጨት አልፈለጉም። እስራኤል የኒክሌር ጦር መሳሪያዎችን ለማምረት የሚያስችላትን የድሞን የኒክሌር ማብሪያ ጣቢያን ለመገንባት ከፈረንሳይ ጋር በአውሮፓውያኑ 1960 ሚስጥራዊ ስምምነት ላይ ደረሰች። ለአመታት ያህል ጣቢያው ጨርቃ ጨርቅ ፋብሪካ እንደሆነ እስራኤል ስትናገር ቆይታለች። የአሜሪካ ባለሙያ ስፍራውን በ1960ዎቹ በተደጋጋሚ ጎብኝተው ነበር። ሆኖም ጣቢያ የነበረበት ከመሬት በታች ያለውን ግንባታ አልተረዱትም ነበር። እስራኤል በአሁኑ ወቅት ወደ ዘጠና የሚጠጉ የኒኩሌር አረሮች እንዳሏት ይገምታል ሲል የጦር መሳሪያ ቁጥጥር የሚከታተለው ሴንተር ፎር አርምስ ኮንትሮል ኤንድ ፕሮሊፍሬሽን አስታውቋል። ሆኖም እስራኤል በኒኩሌር አቅሟ ዙሪያ ግልጽ ያለ መረጃ አትሰጥም። ከዚህ ቀደም የሀገሪቱ መሪዎች እስራኤል የኒኩሌር ጦር መሳሪያዎች በመካከለኛው ምስራቅ ለማስታወቅ የመጀመሪያው ሀገራት ሆነም ሲሉ በተደጋጋሚ ሲደመጡ ይሰማል። ከአውሮፓውያኑ 1970 ጀምሮ 191 ሀገራት የኒኩሌር ጦር መሳሪያዎች ስርጭትና መስፋፋት ለመከላከል ያለመሆን ትሪቲ ኦን ዘነን ፕሮፒኔሽን ኦፍ ኒክሌር ሮፒንስ የተሰኘውን ስምምነት ፈርመዋል። አምስት ሀገራት አሜሪካ፣ ሩሲያ፣ ዩናይትድ ኪንግደም፣ ፈረንሳይ እና ቻይና የኒክሌር ጦር መሳሪያ እንዲኖራቸው ተፈቅዶላቸዋል። ለዚህም ምክንያት ስምምነቱ ስራ ላይ ከመዋሉ በፊት የኒክሌር የጦር መሳሪያ ገንብተው ሙከራ አድርገው በማጠናቀቃቸው ነው። እስራኤል የስምምነቱን ፈራሚ አባል ሀገር አይደለችም። የእስራኤል የኒክሌር ጦር መሳሪያ ለዓለም ያጋለጠው ሞርዶካይ በእስራኤል የሀገር ክህደት እንደፈጸመ ተደርጎ ነው የሚቆጠረው። ነገር ግን ደጋፊዎቹ በበኩላቸው በ1996 ዓ ም ከእስር ሲፈታ የሰላም ጀግና በሚል አክብረውታል። ከእስር ከተለቀቀ በኋላ በሰጠው መግለጫ ምንም የሚጸጽተኝ ጉዳይ የለም ብሏል። እኔ በምስጢር እየተከናወነ የነበረውን ነገር ለዓለም ያሳወኩት እስራኤልን እናጥፋ ዲሞና ዩደም አላልኩም፣ ይህን እየሰሩ ነው እና ዩን ፍረዱን ያልኩት ብሏል። ዛሬም ቪዲዮን እዚህ ላይ ፈጸምኩ። አብራችሁን ስለቆያችሁ አመሰግናለሁ። ቪዲዮን ከወደዱት ላይክ፣ እንዲሁም ያላችሁን አስተያየት ኮሜንት መስጫው ላይ አስፍሩልኝ። በቀጣይ እንዲህ የሚያስገርም እና የሚያስደንቅ ቪዲዮ ስለቅ መልእክት እንዲደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኗዋት።